ተኛ ፍቅር ክፍል አምስት የመጨረሻው። ወረቃም እንዲህ አላት፣ ምነው ልጄ ምን አገኘሽ? አባቴ እንግዶቹን በባዶ መልሶ የለ እንዴ አለችው። ወረቃም ቆጣ ብሎ አንቺም መልካም አልሰራሽም። የቅርቡም፣ የሩቁም ለጋብቻ ቢጠይቅሽም ፈቃደኛ አልሆንሽም አሏት። ኸድጃም የጠየቁኝ በሙሉ ነውር አለባቸው። ውጥፋ ሽማግሌ ነው፣ አቡጃህልም ክፉና ጨካኝ እርካሽ ነው። ኡመያ ደግሞ እጅግ ብዙ አካባቢዎችን ያስተዳድራል። እኔ ደግሞ መካን ለቅቄ ብሄድ አልፈልግም። ለእኔ ስጦታዬና በረካዬ እዚሁ መካ ያለው ሰው ነው አለችው። ወረቃም በእርግጥ ሰዎቹ እንዳልሻቸው ችግር ያለባቸው ናቸው አላት። አጎቴ ሆይ ከነርሱ ሌላ የጠየቀኝ ሰው አለ እንዴ? አለችው። እርሱም መሐመዱ ላሚን ጠይቆሽ የለ እንዴ? አላት። ከድጃም በርግጥ፣ አዎ የእርሱን ነውር የምታውቀው ከሆነ ነገረኝ አለችው። በእርግጥ አባትሽ እንዳለው አይነት ነውር አይደለም። የሆነም አድምጪ፣ ስለ መሐመድ መልካምና ጥሩ ዝና እንጂ እርሱ በጭራሽ ነውር ይኖረዋል ብላም አስባም ገምታም አታውቅም። ግን አጎቷ ለመናገር የፈለገውን ነውር ለመስማት ባትፈልግም ግድ ነውና ለማድመጥ ተመቻች ታቆጫለች። ወረቃም መሐመድ አሚን ውብና ግርማ ሞገስ የተጎናጸፈ፣ አንደ በተርቶ የተዋጣለት ንግግር አዋቂ፣ በገለጻ ችሎታ ዋጃ የሌለው ታማኝ፣ ማጭበርበር የማያውቅ ፊቱ አንጸባራቂ ብሩህ ገጽታው በኑር የተሞላ ወደ ሰማይ ከሚያየው ይልቅ ወደ ምድር የሚያይበት ጊዜ በዛ። ሀቅ ሲጣስና ፍትህ ሲጎድል የሚከነክነው ሲታይ የማይጠገም ለራስኩ ሳይበላ ሌሎችን ቀድሞ የሚያበላ እያለ ይዘረዝርላት ጀመር። ኸድጃም ግራ በመጋባት! እኔ ነውሩን ንገረኝ ነው ያልኩ አንተ ደግሞ ስለሱ ታላቅነቱን ነው እየነገርከኛለሁ አለችው። ወረቃም ቀጠለ። ፊቱ እንደ ጨረቃ የሚያበራ እጅግ ቸር ፍንጫው ቀጥ ያለ አይኑን ያላየው እጅግ ጉድ የሚያሰኝ ነው፣ በማለት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውበት አወራ። ኸዲጃም ምን ነው ታዲያ ነውራለው? ስትል ሰማው መሰለኝ አለችው። ወረቃም አቡጃህል ደሃ ገንዘብ የሌለው ሲል ሰማሁት አለና ቀጠል አድርጎ ዋናው ቁም ነገሩ ደሃ መሆኑ አይደለም፣ ገንዘብ ነገ ይገኛል አላት። ኸዲጃም ወረቃ ለሙሐመድ ሰለላሁ ዐለይህ ወሰለም ያለውን ጥሩ አመለካከት ስታውቅ፣ አጎቴ ሆይ በሆዴ ውስጥ ያለውን ሚስጢር ዘቅስኬ ልንገረ በሙሐመድ ፍቅር ተማርኬ ያለሁ በእርሱ ጥሩ ባሕሪ ሸይጧን ካልሆነ በስተቀር ማንም አይናደድም። እናም ከመወደውና ከማፈቅረው ሰው ጋር በቶሎ አገናኘኝ አለችው። ወረቃም በደስታ በድግ ብሎ ቆመ። ከዚያም ከመሐመድ ጋር ከተጋባሽ መጨረሻሽ አምሮ የሁለቱም ሀገር ደስተኛ ትሆኛለሽ አላት። የፈለገ ሰው ቢመጣ ከመሐመድ አይለገኝም አለችው። ወረቃም መሐመዱል አሚንን ባመጣለሽ ምን ትሰጪኛለሽ ሲል ጠየቃት። ሀብቴንና ቤቴን በእጅህ አደረክው አለችው። መሐመዱል አሚንን ከሀብቷ አስበልጣ፣ ወረቃም እኔ ካንቺ የምፈልገው አንዳች ነገር የለም መሐመድን በማግባትሽ ወደፊት የዘላለም ቤቴ እንዲያምርልኝ ጌታዬን እከጅላለሁ አለና ቀጥላ አድርጎ ኸዲጃ ሆይ ወደፊት ከፊት ለፊታችን ወደ አኸራ ስንሄድ ሂሳብና ቅጣት ይጠብቀናል። ከዚህ የሚድነው ደግሞ በአላህ አንድነትና እርሶ በላቀው መልእክተኛ ብቻ ያመነ ነው አላትና ኸዲጃን ከቤቷ ጥሏት ሄደ። ወረቃ ከኸዲጃ ቤት ወጥቶ ያመራው ወደ ወንድሙ ኸወይሊድ ቤት ነበር። እንደገመተውም ሰክሮ አገኘው። በእጁ የመጠጥ ብርጭቆ ጨብጧል። ወረቃም አጠገቡ ቁጭ አለ። ኸወይሊድ ከመጠጡ ሊጎረጭ ሲል ወረቃ ከለከለውና ከእጁ ተቀበለው። ከዚያም ወረቃ በኒ ሐሽሞች አንተን ሊገድሉህ እየተመካከሩበት ነው። በተለይ ሐምዛ ከነቤቱ አቃጥየው አሻራውን አጠፋለሁ እያለ ይዘትብሃል አለው። ኸወይሊድ በምን ወንጀል ነው ይህንን ክፉ ሥራ የሚፈጽምብኝ ሲል ጠየቀው ወረቃም የወንድማቸውን ልጅ መሐመድን ስትሳደብ ሰሙ በርግጥ እንደ መሐመድ ያለ ጨዋ ሰው አይሰደብም። ኸዲጃ ወደ ሻም ስትልከው በጉዞ ያጋጠመውንና የታየውን ተአምር ማይሰራ ሲናገር ሰምተህ የለ አለው ኾይ ዲድም በርግጥ መሐመዱ ላሚን ለእኔ የተከበረና ጨዋ ሰው ነው ግን ኸዲጃን ለጋብቻ ጠየቁለት እኔ ደግሞ ምብኛልኩኝ እኛ ቤተሰብህ በዚህ ጉዳይ ሳንመካከር ብቻህን ለምን መልስ ሰጠ? አለው ወረቃ ኮይድ ድም በሁለት መንገድ ፈርቼ ነው ጋብቻውን ያልተቀበልኩት። አንደኛው ከፀሐይ መውጫ እስከ መግቢያ የናኘው ዝናዬ እንዳይበላሽ፣ ሁለተኛው ደግሞ ሙሐመድ የኸዲጃ ተቀጣሪ እናትና አባት የሌለው የቲም በመሆኑ ነው አለ። ወረቃም ቁራይሾች ዘንድ የተወደደውን የሙሐመዱል አሚንን የዘር ግንድ ለመቀላቀል የማይፈልግ ማንም የለም። አንተ ኸድጃን ብትከለክላቸውም እርሷ ራሷን ለሙሐመድ አጭታለች። አንተ ግን ለጀግናውና ለአንበሳው ሐምዛ፣ ለስመ ገናናው አባስ፣ ለተወዳጁ አቡ ጣሊብ ጠላት ሆንክ፣ አለው ኸዌልድ አስብ ባደረገ ወንድሙ ወረቃ የነገረው እውነት ከሆነ የእርሱ ኸድጃን መከልከል ዋጋቢስ ነው። ከዚያም ለወረቃ እንዲህ አለው ወንድም ሆይ፣ እነርሱ ጋር ሄደህ ኸይሊድ ተስማምተዋል ብትላቸው የሙሐመድ አጎቶች እንዳይሳልቁብኝ ፈራሁ አለ። ወረቃም ኸይሊድ ሆይ፣ ለዚህ ሐሳብ አይግባ በእኔ ሐሽሞች እንዳይቀየሙህ ይቅርታ እንዲያደርጉልህ ለማድረግ ቃል እገባልሃለሁ አለው። በዚህ ጊዜ ኸይሊድ ደስ አለው። ለወረቃም የሙሐመድ ቤተሰቦች ዘንድ ሄዶ እንዲያሳምናቸውና ይቅርታ እንዲያደርጉለት ከዚያም ውክልና ውስዶ ኸዲጃን ሜካህ እንዲያደርጉላት ነገረው። ወረቃም እንደተባለው አደረገ። የሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ተስማሙ። ወደ ኸዲጃ አጎት ዐምር ኢብኑ ዐሰድ ጋር በመሄድ የማጫውን ጥሎሽ አሟልተው ሜካህ ተደርጎ እንዳበቃ እርድ ተከናውኖ ሥጋው ለድኾች ተከፋፈለ። የአካባቢውን ሰዎች በሙሉ ጋበዙ። ከተጋበዙት ሰዎች መካከል ሙሐመድን ሰለላሁ ዐለይሂ ወሰለም ወሰለም በህፃንነታቸው ያጠባቻቸው ሐሊመቱ ሳዕዲያ ነበረች። የተከበረችው ኸዲጃም ለሙሐመድ ሰለላሁ ዐለይሂ ወሰለም ያላትን የላቀ ፍቅር ለመግለጽ ለሙሐመድ የጡት እናት ለሐሊማ አርባ በጎችን በስጦታ አበረከተች። እንዲሁም ባሪዋ የነበረው ዘይድ ኢብኑ ሐሪስን ሰጠቻቸው በመጨረሻው የደስደስ ቀን። የመካ ሹማምንቶችንና ታላላቅ ሰዎች የኸድጃ ቤተሰቦች ያዘጋጁትን ድግስ ተመግበው እንዳበቁ ወረቃ ብኑ ነውፈል እንዲህ አለ። እንግዶቼ ሆይ፣ በዚህ እጅ በመካ ዙሪያ ያላችሁም ይሁን ከሌላ አካባቢ ተጋብዛችሁ የመጣችሁ ሁላችሁም ወቁት። በዛሬው ዕለት በዚህ እጅ ሰዓት ልጃችንን ኸድጃ ቢንት ሆይ ሊድን ለሙሐመድ ብኑ ዐብደላህ ደርናታል፣ ሰጥተነዋል። ደስ ይበላችሁ። ደስ ብሎናል አላቸው ከዚህ በኋላ ነበር በዓለማችን ከእስላም ጥሪ በፊት ድንቅና አስገራሚ ጋብቻ በታላቁ ነብይ ሰለላሁ ዐለይሂ ወሰለምና በኸዲጃ ረድየላሁ አንሃ መካከል የተከናወነው ከገንዘብና ከሹመት በላይ መልካም ስነ ምግባርና ጥሩ ጸባይን አስበልጣና አፍቅራ ኸዲጃ ረድየላሁ አንሃ ነብያችንን ሰለላሁ ዐለይሂ ወሰለም በማክባት ለውመቱ ፈርቀዳጅ ሆነች። አላህ ስራዋን ይውደድላት እና በዘመኗ ከነበሩ ሴቶች ሁሉ ምርጧ ኸዲጃ ናት፣ ታላቁ ነቢይ ሰለላሁ ዐለይሂ ወሰለም እንደ መሰከሩላት። በአላህ ፈቃድ ተፈጸመ።